በስመ በወልዶ መንፈስ ቅዱስ ሳዱ አምላክ አሜን። ጥቅም 30 ቀን የሚከበሩ አመታዊ ቅዱሳን በዓላት ቅዱስ ማርቆስ አንበሳ በዚህ ይችላል ከሰበሉት አርዱታ አንድ ሆኖ ወንጀላዊ የቅዱስ ማርቆስ ሰባየት ዘአንበሳ ረሰሊቃ ጳጳሳት የተባለው ቅዱስ ማርቆስ ተወልዷል። ቅዱስ ማርቆስ እናቱ ማርያም አባቱ አሩስጦ ቦሎስ ይባላሉ። በልጅነቱ ኦሪትና የዘመኑን ጥበብ ስጋዊ በሚገባ ተምሮ ክርስቶስ ክርስቶስን ከቤተሰቦቹ ጋር ተከትሏል። የመጀመሪያ ስሙ ዮሐንስ ሲሆን ከመቶ ሀያው ቤተሰብም በእድሜ በጣም ትንሹ የሃያ ዓመት እርሱ ነበር። ለሶስት ዓመታት ከጌታ እግር ስር ተምሮ በበዓለ ሃምሳ ፀጋ መንፈስ ቅዱስን ተቀብሎ ለሐዋርያው አገልግሎት ብዙ ደክሟል በተለይ የግብፅና የኢትዮጵያ ቤተክርስቲያን አባት ነው ክህነትን ያገኘን ከእርሱ ነውና ቅዱስ ማርቆስ 16 ምዕራፍ ያለው ወንጌሉን ሲጽፍ ኪሩብ ገጸ አንበሳ በቀኙ ሊቀ ሐዋርያት በግራው ሆነው ይራሉት ነበር ከቅዱስ ከቅዱስ ጳውሎስ ከበርናባስ ጴጥሮስ ጋር ተጉዟል። ከብዙ ስቃይና መከራ በኋላ ሰሜን አፍሪካ አካባቢ አረማውያን ገድለውታል። ይህች ዕለት ይህች ዕለት ግን የልደቱ መታሰቢያ ናት ዳግመኛ በዚህች ዕለት የቅዱስ ማርቆስ ወላጆች እናስባቸው ዘንድ ይገባል ቅዱስ አርስጦ ቦሎስ አባቱ የጌታ ቅን አገልጋይ ነበረ። ቅድስት ማርያም እናቱ ከሠላሳ ስድስቱ ቅዱሳት አንስት አንዷ ናት። ጌታችን ያገለገለች ቤቷን ለሐዋርያት ለጌታ በስጦታ ያበረከተች ቅድስት ናት። ቤታም ጽርሐ ጽዮን የመጀመሪያ ቤተ ክርስቲያን ስትሆን፣ ይህች ቤትም መንፈስ ቅዱስ ወርዶባታል። የእመቤታችን ግንዘትም ተከናውኖባታል። እግዚአብሔር ከሐዋርያዊው ቅዱስ ቤተሰብ ረዴት በረከት ይክፈለን። በዚህ ዕለት ቅዱስ ዮሐንስ መጥምቀ መለኮትም ይታሰባል። ቅዱስ ወንጌል ላይ ከመቤታችን ቀጥሎ የነዘካሪያስን ዘካርያስን ቤተሰብ ያለ የከበሩ ክብሩ የተገለጠለት ፍጡሩ ይኖራል ተብሎ መናገር ይከብዳል። ቅዱስ ሉቃስ ወንጀሉን የጀመረው በዚህ ቅዱስ ቤተሰብ ነው እና መንፈስ ቅዱስ እንዲችል አጽፎታል። ዘካርያስ ካህኑና ቅድስት ኤልሳቤት በሰውና በእግዚአብሔር ፊት ያለ ነቀፋ የሚኖሩ ጻድቃን ነበሩ ይላቸዋል። የሰውንን ተወና በእግዚአብሔር ፊት ያለ ነቀፋ መኖር ምን ይደንቅ፣ ምን ይረቅ! ለዚህ አንክሮ አድናቆት ይገባል። እሊ ቅዱሳን ባልና ሚስት ግን መካኖች በመሆናቸው ልጅ ሳይወልዱ ዘመናቸው አልፎ ነበር። እንደ ቤተ ክርስቲያን ትውፌት እድሜያቸው የኤልሳቤጥ ዘጠና የዘካርያስ ደግሞ መቶ ደርሶ ነበር። ፍጹም መታገሳቸውን የተመለከተ እይታ ግን በስተርጅናቸው ከሰው ሁሉ በላይ የሆነ ትንቢት ለብቻው የተነገረለት ታላቅ ነቢይን ይሰጣቸው ዘንድ መልአከ ብስራት ቅዱስ ገብርኤል የደላከላቸው ቅዱስ ዘካርያስ ሰው ነውና ከደስታ ብዛት በመከራከሩ ድዳ ሆነ። ቅድስቲቷ ግን መስከረም ሃያ ስድስት ቀን ታላቁን ሰው ጸነሰች። ለስድስት ወራት ራሷን ሸሸገች፣ ሰወረች። በስድስተኛ ወር የፍጥረት ሁሉ ጌታ በተጸነሰ ጊዜ የአርያም ንግሥት ድንግል እመቤታችን ደጋ ደጋውን ወደ ኤልሳቤጥ መጣች። ሁለቱ ቅዱሳን የትማማሾች ልጆች ናቸውና የአምላክ እናቱ ስትደርስ ሰላም ስትላቸው መንፈስ ቅዱስ በእናትና ልጅ ወርዶ ኤልሳቤጥ በምስጋና ዮሐንስ ደግሞ ገና በማኅጸን ሳለ በደስታ ዘለለ፣ ሰገደ። ከዚህ በኋላ በዚች ቀን ሰኔ 30 ተወልዶ አባቱ ዘካርያስ ዮሐንስ ይለው አንደበሩ ተፈትቶለታል። ቅዱስ ዮሐንስ ከተወለደ ሁለት ዓመት ከስድስት ወር በሆነ ጊዜ ሰብአ ሰገል በመምጣታቸው በምስራቅ ምድር የሚገኙ ሕጻናት ሲ ሄሮድስ ቁዝ አስፈጀ። ትንሽ ቆይቶም አይሁድ ለሄሮድስ ስለ ቅዱሱ ሕጻን ስለ ቅዱስ ዮሐንስ ነገሩት። ሲጸነስ የአባቱን አንደበት የዘጋ ሲወለድ ደግሞ የአባቱን አንደበት የከፈተ ዮሐንስ የሚባል ሕጻን አለና እርሱን ግደለው አሉት። እናቱ ቅድስት ኤልሳቤጥ ኢዛው ስትሸሽ ካይኑ ዘካርያስ ግን በቤተ መቅደስ መካከል ገድለውታል። አረጋዊት ኤልሳቤጥ ሕፃኑን እያሳደገች በገዳመ ዚፋት ለሶስት ዓመታት ቆይታለች። ቅዱስ ዮሐንስ አምስት ዓመት ሲሞላው ግን እንደዚያው በበረሃና አረፈች። ከሰማይ ዘካርያስና ስምኦን ወርደው ቀበሯት። ሕፃኑ ቅዱስ ዮሐንስ ሲያለቅስ ድንግል ማርያም ስንት ሀገር አልፋ ሰማችው። ስደት ላይ ነበሩና እርሷም ስደት ላይ ነበረችና ከጌታ ጋር በደመና ሄደው ድንግል አቅፋ አጽናናቸው። ጌታንም እንውሰድ ይሆን እንውሰደው ይሆን ስትለው ጌታችን ግን ለአገልግሎት ስተጠራው በዚህ ቆያላት ባርከው አጽናንተው ተለያዩ። ቅዱስ ዮሐንስ ከዚህ በኋላ በቆላ የግመል ጠጉር ለብሶ ጠፈር ታጥቆ ተባሕትዎውን ቀጠለ። ለአምስት ዓመት ዓመታት በንጽና ሲኖር ከምድር አራዊት ከሰማይ መላእክት በቀር ሰውንም አላየም። ይችም አመፀኛ ለምንም አልቀመሳትም። ከዚህ በኋላ በሰላሳ ዘመን ሲሞላው እግዚአብሔር ከሰማይ ተናገረው፣ ሂድ የልጄን ጎዳና ጠረጋለው። ነቢያ ስለዚህ ነገር ተናግረው ነበርና አባቱ ዘካርያስም ዋንተን ይፃ ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ብሎ መንገድ ጠራጊነቱን ተናግሮ ነበርና ቅዱስ ዮሐንስ በዚህ ጊዜ በኃይለ መንፈስ ቅዱስ እየገሰገሰ ከበረሃ ወደ ይሁዳ መጣ። ያዩት ሁሉ ፈሩት፣ አከበሩት። ቁመቱ ቀጥ ያለ፣ ጽህሙ እንደ ፈትል ሐር የወረደ ጸጉሩ የቁራ ያህል የጠቆረ፣ መልኩ የተሟላ፣ ግርቡም ያስፈራ ገዳማዊ ነውና ፈጥሮ ህዝቡ ለንስሐ ሰበከ፣ ለንስሐም በርካቶችን አጠመቀ። በዚህ አገልግሎት ለስድስት ወራ ቆይቶ ጌታችን ወደ እርሱ ዘንድ መጣ። ዮሐንስ ሰማይን ከነግሱ ምድርን ከነልብሱ የያዘ ፈጣሪ አጥምቀኝ ብሎ ሲመጣ ደነገጠ፣ የሚገባበትም ጠፋው። እምቢ ጌታዬ አንተ አጥምቀኝ አለው። ጌታ ግን ፈቅጄልሃለሁ አለው፣ አጠመቀው። በዚህም ምክንያት ይሄው እስከዛሬ ድረስ መጥምቀ መለኮት ሲባል ይኖራል። ቅዱስ ዮሐንስ በመጨረሻም ሄሮድስን ገሰጸው። ንጉስም ተቀይሞ ለሰባት ቀናት አሰረው። በዚች ቀንም ልደቱን ባከበረ ጊዜ ወለት ሄሮድያዳ ወዘፈን በዘፈን አጥምዳ አስማለችው። እርሱም የታላቁን ነቢይ ራስ አስቆርጦ በወጭት አድርጎ ሰጣት። አበው ምሄሶ ለሄሮድስ ይብላ ማይላሁ ሄሮድስ መሃላውን በበላ በተሻለው ነበር ይላሉ። የቅዱስ ዮሐንስ ራሱ በራ ስትሄድ አካሉ ግን ደቀ መዛሙርቱ አግኝተው ቀብረዋታል። ርጉም ሄሮድስም አንገቱን ካስቆረጠ በኋላ የመጥምቁ ዮሐንስ ራሴ ጸጋ ክንፍ ተሰጥቷት ጌታችን ወዳለባት ደብረ ዘይት ሄዳ በፊቱ ሰገደች። ቅዱሳን ሐዋርያት ባዩት ነገር ተገርመው ራሱን እጅ ነሷት። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ራሴ ማስተማር ስልጣን ሰጥቷት አሰናበታት። በመላው ዓለምም ለአስራ አምስት ዓመታት ስትሰብክ ኑራ አረቢያ ውስጥ አርፋለች። ይቺ ዕለትም ለቅዱሱ አስተርዮተ ርእሱ ወይም ቅዱስ ራሱ ከተሰወረችበት ቦታ የተገለጠችበት እለት ነው። በዚህ እለት የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጦቦሎስ አባቱ፣ ቅድስት ማርያም እናቱ፣ ቅዱስ ዮሐንስ መጥምቀ መለኮት፣ አባ አብርሃም ገዳማዊ፣ ቅዱስ ይስሐቅ ንጉስ በዚህ እለት ይታሰባሉ። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት አገልጋይ ተሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑን ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሩጣ ጴጥሮስ በደጁ ቁሞ እንዳለ አወራች። የሐዋርያት ሥራ ምዕራፍ 12 ከቁጥር 12 እስከ 15።